ሰላም፣ ሰላም እንዴት ናችሁ? የትግራይ ፖለቲካ ግን ወገን ወዴት እየሄደ ይመስላችኋል? ነገሮች ከድጡ ወደ ማጡ እየሄዱ ነው እና በጣም አስቸጋሪ ነው። ትናንትና በኢትዮጵያ ፖለቲካ ውስጥ የኢትዮጵያ ፖለቲካ መንበር ላይ ቁጭ ብላ እኔ ያልኩት መንገድ ብቻ ነው ልክ፣ ከኔ ሀሳብ ውጭ ማንንም አልሰማም ስትል የከረመችው ህወሓት ዛሬም አባላቶቿ በዚሁ ከንቻራ አስተሳሰቧ

በዚሁ አልታደስም በሚለው አስተሳሰቧ ምክንያት አባላቶቿ እየሸሿት አባላቶቿ እየተበታተኑባት ስትገዘገዝ እንኳን ምንም ሊሰማት አልቻለም፣ ሊታወቃትም አልቻለም። እና በጣም አስቸጋሪ ነው። ይህ የተከነቸረው ከተከነቸረው የህወሓት አስተሳሰብ ውስጥ ትላንትና በአብዮታዊ ዲሞክራሲ ቀኖና ውስጥ የኢትዮጵያ መሰረታዊ ችግር ዳቦ ነው የችግር ነገሩም መፍትሄውም ዳቦ ነው እና ዳቦ ከሰጠኸው በኋላ እየረገጥከው ማኖር ትችላለህ፣ የሚለው አስተሳሰቧ እንደዛ እንደምታስበው ሁሉ ዛሬም የጦርነት አባዜ፣ በጦርነት ሁሉንም ህልውናንም ምንንም ማስጠበቅ የምትችለው በጦርነት ነው የሚለው አስተሳሰቧ በጣም ብዙ ዋጋ እያስከፈለ ነው እና እውነት ይሄ አማራጭ ብቻ ነው ወይ? ህወሓቶች እንደሚሉት በጦርነት ብቻ ነው ወይ ህልውና መጠበቅ የሚችለው? በጦርነት ብቻ ነው ወይ መብትዎች ሊመጡ የሚችሉት ፖለቲካ ውስጥ? እውነት ዛሬ እንደው በተጨባጭ ትግራይ ከህወሓት አስተሳሰብ ውጪ ሌላ አማራጮች የሏትም ወይ? የጌታቸው ረዳ አመለካከት ለምን? እንደሚታወቀው ጌታቸው ረዳ ጦርነት ነው። በዚህ ሰዓት ያንገሸገሸው ነገር ቢኖር ጦርነት ነው። ምክንያቱም ጦርነት ምን ያክል ህዝቡን የራሱን ህዝብ ምን ያክል ዋጋ እንዳስከፈለ ምን ያክል ጉዳት እንዳለው በጣም የተረዳ ነው። ስለዛ የትኛውም ጥያቄዎች የትኛውም የትግራይን የፖለቲካ ጥያቄዎች ለማስከበርና ለማስጠበቅ ሰላማዊም በሆነ መንገድ ማድረግ ይቻላል ብሎ ስለሚያምን ነው። ስለዚ ዋናው ችግሩ ከነሱ ጋር የጦርነት አባዜን መሸሽ ነው። እና ስለዚ ከጦርነት ውጭ የሆኑ መንገዶች የሉም ወይ እውነት ህወሓት ከምትለው ውጭ እነዚህ አሁን የጌታቸውን መንገድ ማየት፣ ሌሎች ፓርቲዎችስ ሌሎች ፓርቲዎች ትግራይ ውስጥ ያሉ ፓርቲዎች በተጨባጭ የራሳቸው መንገድ ይኖራቸዋል። ትግራይንም የትግራይን ህሉና የትግራይን ጥቅም ሊያስከብር የሚችል የራሳቸው የሆነ መንገድ አላቸው። ያንንም መንገድ መመልከት አስፈላጊ ነው። በጣም የሚያሳዝነው የቡድን እኮ በዚህ ከንቻራነቱ የተነሳ ትናንትና የኢትዮጵያን ፖለቲካ ጥያቄዎች ስሙዚሊ መመለስ እየቻለ ና ሀገርን በጋራ መምራት እየቻለ በዚሁ ከንቻራነቱ የተነሳ ከስልጣን ከስልጣን ወረደ። ከስልጣን ከወረደም በኋላ ትግራይ ተመሽጎ ትግራይን ለጦርነት ዳርጎ ህዝቡን አዋርዷል፣ ለችግር አድርጓል። በጣም የሚያሳዝነው ዛሬ ደግሞ ወደ ታች ወርዶ ወርዶ በስልጣን እየተባለ ያለ ቡድን ነው። በጣም ነው የሚያሳዝነው። እኔ በእውነቱ ለወንድምና እህት ትግራውያን የምላቸው ነገር ምንድን ነው? ይህን ቡድን በቃ ሊባል ይገባል። ከፖለቲካ ውስጥ ጡረታ መውጣት አለበት። ማረፍ አለበት። ትግራይ ማን ህወሓት አሁን የተሸከመው አስተሳሰብ የሚጠቅም አይደለም። ከጊዜው ጋር የሚሄድ ለትግራውያን የሚመጠን አይደለም። የጦርነት ድባብ የተንኮል፣ የሸፍጥ፣ የሴራ ፖለቲካ በዚህ ሰዓት አልጠቅምም አይጠቅምም። ትግራውያንን እና አገር እየመሩ ያሉትን ባይዘው ወይ ከነሱ ጋር አብረው የቆዩ ናቸው። በእነሱ አይዲዮሎጂ በእነሱ የፖለቲካ ማዕቀፍ ውስጥ አብረው የኖሩ ናቸው፣ እና ምን እንደሚያስቡ በእርግጠኝነት ያውቋሉ። ያውቋሉ፣ እና በቃ አይሆንም። እንደዛ አይነት እንትን በዚህ ሰዓት ስለማይሆን አዲስ አስተሳሰቦች ወደ መድረክ እንዲመጡ መሆን መቻል አለበት ብዬ ነው የማስበው። ለፌዴራል መንግስት እኔ በእውነቱ የምለው ነገር ምንድን ነው? ይሄንን ቡድን ይሄ ቡድን አደገኛ ቡድን ነው። ይሄ ቡድን ለሀገርም ትናንት ለሀገርም አልጠቀምም ትናንት ሀገርንም ችግር ውስጥ የከተተ ቡድን ነው። አሁን ባለበት አቋም ደግሞ ለትግራይም ለራሱም ጭምር የሚጠቅም ቡድን ነው ብዬ አላስብም። ስለዛ ይህ አሁን ትግራይ ካለችበት ችግር ለማውጣት ለማውጣትና ወደፊት ሀገሪቷም የተሻለ የፖለቲካ መረጋጋት እስፔሻሊ በሰሜን በኩል ያለውን የፖለቲካ ውጥረት ለማርገብምና ለማስተካከል ከሌሎች የትግራይ ፖለቲካ ፓርቲዎች ጋር በመሆን እንዲሁንም ደግሞ ከሌሎችን የትግራይ ጉዳይ ይመለከተኛል ከሚሉ አካላት ጋር በመሆን ይሄንን ቡድን ህግና ስርዓትን በተከተለ መንገድ ከፖለቲካው ማሳረፍ፣ ጡረታ ማውጣት አስፈላጊ ነው ብዬ ነው ማምነው። ስለዛ ይሄ ግድ አስፈላጊ አስፈላጊ ነው። ይሄም ማድረግ ይጠበቃል ብዬ አስባለሁ፣ ነገ ዛሬ ሳይባል። ምክንያቱም አስቸጋሪ እየሆነ ይበልጥ እየተወሳሰበ እና ፖለቲካውን በሰሜን ያለውን ፖለቲካ ትግራይንም ሀገርንም በማይጠቅም መልኩ እያወሳሰበ ያለ ቡድን ስለሆነ መብትሄ ያስፈልገዋል። አመሰግናለሁ። ቻናሌን ላይክ፣ ሼር እና ሰብስክራይብ